የማኛኮም የምንሸከመው ሸክም ይሄ አንቺ ይሄን ነው ለቢያንስ ከጠዋት ጀምሮ እስከ ማታ በተሸከሚው ሁለት ወር እና ሶስት ወር እሱ ከሰርጉ በፊት የሚሸከመው ሀስል ወጪ እንዲህ ምናምን፣ እሱ ያህንን ተቋቁሞ ከዛ በኋላ ደግሞ አለ፣ ደግሞ የቤት ማገር የሚባለው ደግሞ የቤት ማገር የሚባለው ታውቃለች እኮ ለማስታወሲያ ያለው ለሰዎች ያሁሉ ነገር አለ እንግዲህ የኔ ስስት የኔ ልዕልት የኔ ቆንጆ የኔ ፋንድሻ የት ነሽ የት ነሽ የት ነሽ? እርኔሌ ናፈቅሽ ናፈቅንሽ ናፈቅሽን ፋንድሻዎች ናፍቀሽናል። የምርና የልን ፍቅርዬ ነው እያልኩ ያለሁት ሩታ መስሏችሁ ደግሞ ሌላ ችግር እንዳታመጡ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ ብያላችሁበት፣ ሰላም ፍቅር ጤናው እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን ሊጠብቅልን ሁላችንን በየሃይማኖታችን እንጸል እያልኩኝ እንደተለመደው ይህ ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየካበስኪ የተሰማችሁን አሳሴት በኮሜንት እንድሰጡኝ እያልኩኝ ዛሬ እንግዲህ ወደ ዩቲዩብ በቃ ፍቅርዬን ስገባ ስወጣ ባገኘሁት አጋጣሚ በቃ መጣች ካሁን ካሁን መጣች እያልኩኝ በጉጉዝ ስጠብቅ ግብት ውጥት ስልላችሁ እንደ እድል ሆኖ እንግዲህ ሩታና አብርሽ ቪዲዮ ለቀቁላችሁ ማለት ነው። አላስችላለኝ ገባሁኝ። አንዳንድ ነገር ለማየት ሞከርኩኝ። እኔ ግን በጣም የገረማችሁኝ በጣም ያሳዘናችሁኝ ኦርቶዶክሳዊ ሆናችሁ እዛ ጋር ለሰርግ የምታጨበጭቡ በጋበጎች መሀይማኖች ማለት ነው። በጣም በጣም ነው የገረማችሁኝ በጣም ማለት ነው። ሁልጊዜ ሰው በሌለበት ቦታ ባልሆነበት ነገር ላይ እንኳን ሆኖ ነገሮችን ሲደግፍ እኔ ያናድደኛል። ይሄ ኖርማል ስህተት ችግር የለውም በቪዲዮ የሚመጣ ስህተት ምና ምንም አይደለም። ግን ለሰርግ ይሄን ያክል ለዛውም በታላቁ በዐብይ ጾም ውስጥ እንደዚህ አይነት ነገር ምንም ሃይማኖታቸውም ሆነም አልሆነም እንኳን እናንተ እንደዚህ ይሄዳችሁ ታጨበጭቡ። በጣም ነው የገረመኝ። በጣም ማለት ነው። እኔ ግን ኢቨን እስካሁን ድረስ እስካሁን ድረስ የሚሰማኝ ነገር ምን እንደሆነ ታውቃላችሁ? ማስታወቂያ ነው። ቬሎ ራሱ ማስታወቂያ ነው የሚመስለኝ። ውስጤ ምንም አልተቀበለውም። ያኔ ወይ ቅናት ምቀኝነት ምናምን እንዳትሉ በጎቹ መታችሁ እዚህ ጋር ማለት ነው። እኔ ምንም አያገባኝም። ከቻለች አስርም ታግባ ምን አገባኝ? የምትኖረው ኑሯን የምኖረው ኑሮ ግን ደግሞ በጣም ስህተት ነው። ስህተትን እንደ ስህተት እየተቃወማችሁ ጥሩን ነገር እንደ ጥሩ እየደገፋችሁ ብትሄዱ መልካም ነው። ደጋፊ ስለሆናችሁ ብቻ ሁሉን ነገር ትክክልነሽ ትክክልነ ትክክልነሽ እያላችሁ ልጆችን ገደል መጨመር አለባችሁ ብዬ አላስብም። አሁንም ደግሞ ከማጨብጨባችሁ አልፎ ደግሞ እዚህም የተዘጋጃችሁ ትገርሙኛላችሁ። ለመቀበል ማለት ሀይ እንኳን እንዴት የሚል አንድ ይጠፋል። አንድ ሰው እንዴት ሀይ የሚል ይጠፋል? ይህችን አስራ አምስት ቀን ሀያ ቀን መታገስ አቅቷቸው ሰርግ ብለው ሲመጡላችሁ የሆነ ነገር መጠርጠር ነበረባችሁ። የሆነ ነገር እንትን ማለት ነበረባችሁ ማለት ነው። በጣም ነው የምትገርሙት። በጣም ማለት ነው። እኔ የማንም ደስታ አያስከፋኝም፣ የማንም እንትን አያሳዝነኝም አያገባኝም። ግን እንደ ሰውኛ እናንተ ግን ገርማችሁኛል። በቃ ገርማችሁኛል። ሁሉ ነገር ደስ ብሎናል እያላችሁ ከማሽቋለጥ ታ እናንተ ለእነሱ ቅርብ ከሆናችሁ ታው ይሄ ነገር ስህተት ነው አትሏቸውም እን ሁልጊዜ መካብ ምንድን ነው? ያው ግን በነገራችን ላይ በዚህ አጋጣሚ ኢሳ የተናገረው ቁም ነገር አለ። ቬሎ ከበደሾ ያው ከበደኝ በሚለው ማለት ነው ወንድ ልጅ የቤት ራስ ነው፣ ይሄ እየታወቀ ነው። ግን ደግሞ ሴት ልጅም ከባዱን ኃላፊነት ትወጣለች። ልጅ መንከባከብ፣ ቤት ውስጥ ያለው ስራ ከሱ እኩል ስትሮሮ ጡላ ነው የምታመሸው ብዙ ጊዜ ግን ወንዶች ምን ይላሉ ጫናው ወንድ ልጅ ላይ ነው ይባላል ግን ጫናው እሱም ላይ እንትንቢል በጣም ሴትም ላይ ጫና አለ ዘጠኝ አርግዛ አመጣ ወልዳ ከዛ ማሳደጉ የቁሳቁስ ነገር ከቤት ከውጭ ኮ አምጥቶ መወርወር ኮ ቀላል ነው በጣም ቤት ውስጥ ያለውን ግን አለቀ ደቀቀ ይሄኛውን በዚህ ላርገው ብሎ ማስተዳደር በራሱ በጣም በጣም በጣም ትልቅ ሀላፊነት የሚጠይቅ ነገር ነው ገባችሁ ስለዚህ ሁልጊዜ ጫና የወንድ መስሏችሁ የሚሰማችሁ ካላችሁ አትሳሳቱ። ሴትም ልጅ በደንብ በደንብ ጫና አለባት ቤት ውስጥ ያለ ነገር ማለት ነው። ከዛ ውጭ እኔ በጣም ደብሮኛል ዛሬ በነገራችን ላይ ምክንያቱም ፍቅርዬን ነበረ በጉጉት ስጠብቅ የዋልኩትኝ ትመጣለች ብዬ እስካሁን ድረስ ምንም አይነት ቪዲዮ አልተለቀቀም። እኔ በቃ እንደው ደህና ናቸው የብለሽ እንኳን መተሽ ባይሽ ደስ ይለኛል። ፍቅር የምር ንምነግርሽ እኔ በጣም ነው የምትናፍቂኝ። ሳላይሽ ማደር አልችልም። የምሬ ነው የእኔ ስስት ማለት ነው ትንሿ እህቴ ማለት ነው። ለእህቴ በቻልሽው መጠን እንደው ቢያንስ በሁለት በሁለት ቀን እንኳን ቪዲዮ እንድትለቅልን ነው የምንፈልገው። እንዴ እየተናፈቅሽ በግድ ልንረሳሽ እያሰብ ነው እንዴ። መምጣት ያለብሽ ለምን እንደዛ ይሆናል? በቃ የተገኘውን ነገር ልቀቂልን። ግዴታ እኮ መጨነቅ ወይ እንደዚህ እኮ ማለት አይጠበቅሽም። ወጣ ብለሽ ራሱ ነገር በቃ ፍትት ስትራትሽን እንት ስታረጊ የሆነ ነገር ብትለቂልን ደስ ይለናል። በቃ ደስ ይለናል። በጉጉት ነው የምንጠብቅሽ። ይኔ ውድ ማለት ነው። ለማንኛውም ቤተሰቦች ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አስር ሺህ እንግባ። ጋይስ አስር ሺህ እንግባ። ከዛ ውጭ ደግሞ ሞኒ ሆኖልኛል ብያችኋለሁ ትናንትና። ስለዚህ በአስር ዶላር መሙላት ስላለበት ሱፐርቻት ሱፐር ስቲከር የምታውቁ ትኖራላችሁ ብዬ አስባለሁ እና ጣል ጣል አድርጉብኝ፣ የዩቲዩብ የቲክቶክ ጊፍት፣ አንድ አበባ ሁለት አበባ። እዚህ መጣ እንዴ እንዳትሉ፣ ያው ልመና ሳይሆን ትንሽ እንትን ፖስታ እንዲመጣልኝ ስለምፈልግ ነው። ፖስታ መምጣት ስላለ የሆነ የሚመጣ ኮድ አለ። እሱን እስከመሞላ ድረስ ነው እንጂ ከዛ በኋላ ሲፈልገው ዘና ብሎ ይቁጠር እንደፈለገው ያደርግ፣ ምናምን የተሰማውን ያው የፈቀደውን። እናንተም ደግሞ በማየታችሁ የሚመጣውን ነገር እየሰጠኛል ማለት ነው። ግን እስከዛ ድረስ እናንተ ሼርሼር አርጉልኝ፣ አስር ሺ እንድንገባው ማለት ነው። የኔ ውዶች፣ ለማንኛውም እወዳቸዋለሁ ፍቅርዬን። እንግዲህ አሁንም ተስፋ አልቆርጥም፣ አመሻሽ ድረስ አሁን እንኳን መሽቷል። ዛሬ መጣም በቃ ማለት ነው። እስከዛ ድረስ ትናፍቂናለን፣ ፍቅር እየኔ ይልን እያላችሁ በኮሜንት አንጫጩት ማለት ነው። ለማንኛውም ወዳችኋለሁ ቤተሰቦች፣ መልካም ጊዜ። ቻው ቻው።